እንደ አውሮፓውያን አቆጣጠር በ2015 ኢራንና አሜሪካን ጨምሮ በበርካታ የዓለም ሀያላን መንግስታት የተፈረመው የተቀናጁ አጠቃላይ የተግባር እቅድ ስምምነት በኢራን የኒኩሊር ፕሮግራም ላይ ከፍተኛ እገዳን ጥሏል። ፕሬዚዳንት ትራምፕ ከ2017 እስከ 2021 ባሉት የመጀመሪያ የፕሬዚዳንትነት ጊዜያቸው ዩናይትድ ስቴትስን ከኢራንና በዓለም አቀፍ ሀያላን መካከል ከ2015 ስምምነት አስወጥተው ነበር። ይህም በቴህራን የዩራኒየም የማበልጸግ እንቅስቃሴ ላይ ጥብቅ እገዳን የጣለ ነበር። ትራምፕ የ2015ን ስምምነት ኢራንን የሚደግፍ የተዛባ ነው በማለት አውግዘውታል። በአገሪቱ ላይም መጠነጸፍ ሰፊ ማዕቀብን ጥለዋል። በዚህም ምክንያት ኢራን በምላሹ የማበልጸግ እንቅስቃሴ ሆን አጠናክራ ቀጥላለች። በአሜሪካና ኢራን መካከል የኒኩለር ፕሮግራም ውይይት በኦማን አደራዳሪነት የኦማን ዋና ከተማ በሆነችው ሙሳካት የመጀመሪያው ስብሰባ የተከናወነ ሲሆን ሁለተኛው ዙር ንግግር ደግሞ የተካሄደው በግሪክ ሮም ነበር። ሶስተኛው ዙር ደግሞ በኦማን ነበር የተካሄደው። በተመሳሳይ አራተኛው ዙር የኒኩለር ድርድር በሙሳካት ኦማን ተጠናቋል። ኦማን ከዚህ ቀደም ሀገራቱን በ2015 የኒኩለር ማበልጸግ ስምምነት አደራዳሪ ነበረች። ሁለቱም ወገኖች የድርድሩ እድገት ማሳየቱን ቢገነዘቡም ወሳኝ በሆኑ ጉዳዮች ላይ ግን አለመግባባቶቹ እንደቀጠሉ ናቸው። ኢራን ለሰላማዊ ጥቅም ዩራኒየምን ለማበልጸግ የምታደርገውን ጥረት መቀጠል ትፈልጋለች። አሜሪካ በበኩሏ የማበልጸግ እንቅስቃሴው ሙሉ በሙሉ እንዲቆም ትጠይቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራጌቺ ቴራን ዩራኒየም ማበልጸጓን ለመቀጠል መወሰኗን በድጋሚ አረጋግጠዋል። ኢራንና አሜሪካ ባካሄዱት አራተኛው ዙር ውይይታቸው የአሜሪካን ቡድን እየመሩ ያሉት የአሜሪካ ልዩ ልኡክ ስቲቭ ዊትኮፍ ዋሽንግተን አንድ ፐርሰንት እንኳን የማበልጸግ መብት ልትፈቅድ አትችልም ሲሉ አሳውቀው ነበር ለኢራናውያን ከ ከእነዚህ ጉዳዮች መካከል ክብራቸውን በጠበቀ መልኩ ሀሳቦችን አቅርበናል ብለዋል። ማበልጸግ የጦር መሳሪያ ሊፈጥር የሚችሉ ነገሮች እንዲፈጠሩ ይፈቅዳል። መሳሪያ ወደዚህ እንዲመጣ እንፈቅድም። የጦር መሳሪያዎች እንዲፈጠሩ ምክንያት ነው። ይሁን እንጂ ከዚህ ባሻገር በዚህ ድርድር ዓላማችን ላይ የምንደርስባቸው በርካታ መንገዶች አሉ ሲሉ ዊትኮፍ አክለዋል። በዚህ ሳምንት በአውሮፓ ቀጣዩ ዙር ውይይት ሊካሄድ እንደሚችልም ጠቅሰዋል። እውነተኛ አዎንታዊ አመለካከት እንደሚኖር ተስፋ እናደርጋለን ሲሉም አክለዋል። ዋሽንግተን ቴሄራን የዩራኒየም ማበልጸግ እንቅስቃሴዋን ሙሉ ለሙሉ እንድታቆም ሲጠይቅ በኢራንና በዩናይትድ ስቴትስ መካከል የሚደረገው የኒኩለር ውይይት አይሳካም ሲሉ ምክትል የውጭ ጉዳይ ሚኒስትር ማጂድ ታክትራቫንቺ በይፋ አስጠንቅቀዋል። ዜሮ ማበልጸግን በተመለከተ ይህ የአሜሪካ አቋም ከሆነ ድርድሩ ምንም ውጤት አያገኝም ተብሎ እንደሚጠበቅ ሁሌ ገልጸናል። በማበልጸግ ላይ ያለን አቋም የማያሻማ ሁኔታ ነው። ማበልጸግ ለእኛ ብሔራዊ ስኬት መሆኑን በተደጋጋሚ አረጋግጠናል። ወደኋላ ተመልሰን ስለ ማበልጸግ የምንነጋገርበት ምክንያት አይኖረንም ብለዋል የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ዋሽንግተን ከኢራን ጋር ያላትን ማንኛውም አዲስ ስምምነት የኒኩለር የጦር መሳሪያዎችን ወደ መስራት ሊመራ የሚችለውን ዩራኒየም ከማበልጸግ መቆጠብ የሚጨምር መሆን እንዳለበት ጠንከራ አድርገው ገልጸዋል። ቴሄራን የኒኩለር ማበልጸግ ፕሮግራሙ ለሰላማዊ ዓላማ ብቻ የሚውል ነው የሚል አቋም አላት። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቅርቡ በባህረ ሰላጤው አካባቢ ባደረጉት ጉብኝት ለስምምነት መቅረቡን ቢገልጹም እንኳን ኢራን ለረዥም ጊዜ የቆየው አለመግባባት ለመፍታት ፈጣን የሆነ እርምጃ እንዲወሰድ አሳስባለች። ትራምፕ በባህረ ሰላጤው ጉብኝታቸው ወቅት ኢራን ከአሜሪካ ጋር የኒኩለር ስምምነት ላይ ካልደረሰች በአገሪቱ ላይ ጥቃት እንደሚሰነዝሩ በማስፈራራት በፍጹም የኒኩለር መሳሪያ ማበልጸግ የለባትም ሲሉ በተደጋጋሚ አስጠንቅቀዋል። ትራምፕ አሜሪካ ለኒኩለር ስምምነት መደበኛ የሆነ ሀሳብ ማቅረባቸውን ገልጸው ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራጌቺ ኢራን በቀጥታም ሆነ በተዘዋዋሪ ከዋሽንግተን እንዲህ አይነት ሀሳብ እንዳልተቀበሉ በተመሳሳይ ቀን ገልጸዋል። ዊትኮፍ ባለፈው ሳምንት ባደረጉት ቃለ ምልልስ የኢራን የዩራኒየም ማበልጸግ ፕሮግራም ሊፈርስ እንደሚገባ ገልጸዋል። ቀደም ሲል ለፎክስ ኒውስ በነበራቸው ቃለ ምልልስ ግን ኢራን በዝቅተኛ ደረጃ ዩራኒየምን ማበልጸግ ሊፈቀድ እንደሚችል አመልክተው ነበር። ኢራን ማበልጸጊያውን እንድትተው ማንኛውም ሐሳብ ተቀባይነት እንደማይኖረው በተደጋጋሚ ተናግራለች። በተባበሩት መንግስታት የኒውክሌር ዓለም አቀፍ ስምምነት በተደነገገው መሰረት ዩራኒየም የማበልጸግ መብቱ ላይ አጽንኦት ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በማንኛውም ሁኔታ ለድርድር የሚቀርብ አይደለም ብለዋል። የአሜሪካ ተደራዳሪዎች ከእያንዳንዱ ዙር ውይይት በኋላ አቋማቸውን በመቀየራቸው ተችተዋል። ይህም ማንኛውም የድርድር ጥረት የሚያወሳስብና በዚህ ሂደት የሌላኛው ወገን ቅንነት ላይ ተጨማሪ ጥርጣሬን የሚያስነሳ ነው ብለዋል። ይህም የአሜሪካ ፓርቲዎች ሊፈቱት የሚገባ ጥያቄ መሆኑ አይቀሬ ነው ሲሉ ገልጸዋል። አሜሪካውያን በሚሰጧቸው እርስ በርሳቸው በሚቃረኑ አስተያየቶች መካከል እንኳን በድርድር መግባባታችንን እንቀጥላለን ሲሉ አክለዋል። አንድ ኢራናዊ ባለስልጣን በዚህ ሳምንት በሮም አምስተኛው ዙር ውይይት ሊከናወን እንደሚችል ለሮይተርስ አሳውቀዋል። በአያቶላህ ካሚኒ ፋቶዋ ላይ የተመሰረተው የኢራን አሁን ያለው የኒኩለር መሠረተ ልማት ጥቅም ላይ መዋልን ይከለክላል። ይሁን እንጂ የኢራን ባለስልጣናት በቅርቡ በሰጡት አስተያየት የኢራን የኒኩለር ጣቢያዎች ስጋት ቢገጥማቸው ይህ አቋማቸው ሊቀየር እንደሚችል ያመለክታል። ባለፈው ወር የካሚኒ ከፍተኛ አማካሪ የሆኑት አሊ ካሪጃኒ በአሜሪካ ወይም በእስራኤል የሚደረግ ማንኛውም ወታደራዊ እርምጃ ኢራን የኒኩለር መሳሪያዎችን መፈለጓን ትክክል እንደሚያደርግ ለሀገሪቱ መንግስት ቴሌቪዥን ገልጸዋል። ኢራናዊው ህግ አውጪን አደርጎሉ ኢብራሂም እንዲህ ብለዋል። ድርድሩ ማዕቀብ እንዲነሳ ማድረግ የሚችል ከሆነ መቀጠል አለባቸው። ካልሆነ ግን ውይይቱ እንዲቆም እንጠይቃለን። የኢራን የኒኩለር የጦር መሳሪያ ፖሊሲ እንደገና እንዲገመገም ከፍተኛውን መሪ እንጠይቃለን ብለዋል። እስራኤል ስለ ስምምነቱ ቅርጽ ከዩናይትድ ስቴትስ ግልጽ አስተዋጽኦ እንዲደረግ እየጠየቀች ነው። በተጨማሪም እስራኤል እስራኤል ከባለስቲክ ሚሳይሎችና ከክልላዊ አለመረጋጋት ጋር የተያያዙ ችግሮችን ለመፍታት የሚያስችል መጠነ ሰፊ ስምምነት ለማድረግ እየተሟገተች ነው። የዓለም የአይሁድ ኮንግረንስ እስራኤል ክልል ሊቀመንበር ሲልቪያ አዳም ኢራን የዩራኒየም ማበልጸግን ካላቆመች እስራኤል ከዩናይትድ ስቴትስ ጋር በመሆን የኒኩሌር ፕሮግራማቸውን ለማፍረስ ቁርጥ ያለ የቦምብ ጥቃት ዘመቻ ማካሄድ አለባት ብለዋል። በአሜሪካና በኢራን መካከል ያለው ውይይት ውጤት የኢራን የኒኩሌር ፕሮግራም የወደፊት እጣፋንታ ከሌላኛው ዓለም ጋር ያለውን ግንኙነት ለመቅረጽ ወሳኝ ይሆናል ተብሎ ይጠበቃል። በተመሳሳይ የፕሬዚዳንት ትራምፕ ባህረሰ ላጤ ውስጥ የሚያደርጓቸው እንቅስቃሴዎች በክልሉ ትብብርና በኢኮኖሚ እቅዶች ላይ ተጽዕኖ ሊያሳድሩ ይችላሉ። ይህም በዓለም አቀፍ ጂኦፖለቲካዊ ቀጣይነት ላይ ሰፊ ተጽዕኖን ሊያሳድር የሚችል ጉዳይ እንደሆነ ተገልጿል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኒኩለር ኃይል በሰላማዊ መንገድ ጥቅም ላይ እንዲውል ለማበረታታትና እንደ ኒኩሌር የጦር መሳሪያዎች ላሉ ወታደራዊ ዓላማዎች ጥቅም ላይ እንዳይውል ለመከላከል የተቋቋመ ድርጅት ነው። ድርጅቱ በተለያዩ ሀገራት ላይ ከዩራኒየም ማበልጸግና ለኒኩለር ጦር መሳሪያ ምርትነት ጥቅም ላይ እንዳይውል ከመከላከል አንጻር ምርመራዎችን ያደርጋል። ዓለም አቀፉ የአቶሚክ ኤጀንሲ በኢራን ላይ ለመጀመሪያ ጊዜ ምርመራ የጀመረው እንደ አውሮፓውያን አቆጣጠር በ2002 ነው። በ2006 ደግሞ ኢራን ግዴታዎቿን ባለመፈጸሟ የተባበሩት መንግስታት የጸጥታው ምክር ቤት ኢራን ፕሮግራሞቿን እንድታቆም ጥሪ አቅርበዋል። ሆኖም ግን ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የኒኩለር ጦር መሳሪያ እንቅስቃሴ ታማኒነት ያለው ማስረጃ እንዳልተገኘ በመግለጽ በ2015 ሪፖርቱ አረጋግጧል። እስከ 2021 ድረስ ኢራን የኒኩለር ፕሮግራሟ ለሰላማዊ ዓላማ ብቻ እንደሆነ በተደጋጋሚ ስትገልጽ ነበር። ይሁን እንጂ የቀድሞ ኢራን የአቶሚክ ኃይል ድርጅት መሪ ፌሬዱን አባሲ ዳቫኒ ሀገሪቱ በሳተላይቶች በሚሳይሎች እና በኒኩለር የጦር መሳሪያ ላይ ስላገኘችው እድገት ተናግረዋል። እንደ አውሮፓውያን አቆጣጠር በጥቅምት 203 በወጣ ሪፖርት የኢራን የዩራኒየም ክምችት በ2015 ስምምነት ላይ ከተቀመጠው ገደብ በ22 እጥፍ እንደጨመረ አመልክተዋል። በተጨማሪም ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኢራን የኒኩለር ፕሮግራም መርማሪ በርካታ ተቆጣጣሪዎች እንዳይገቡ እንደከለከለችም አስታውቋል።